ሄኖክ አጎት ድንገት በመምጣቱ ሁላቸውም ደነገጡ። በዛ ላይ ደግሞ ሀናና ፍቅር ዜማይን እንዴት አድርገው ከሱ ጋር ተባብረው እንዳስወጧ ስላወቁ በጣም ተናደው ነበረ። በጣምም ደንግጠው ነበረ። ከዛም ሄኖክ አጎቱና ወደ ውስጥ ብሎ ይዞት ገባ። ደክሞኛል፣ ወደ ውስጥ አስገባይ ሲልም ሄኖክ አጎቱን ወደ ውስጥ ይዞት ሲገባ ምንድን ነው አለ እነማን ናቸው ምንድን ናቸው ሲልም ጓደኞች ናቸው አለ ሄኖክ የማንም መራገጫ ታደርገው የህትን ቤት ማን ፈቅዶላቸው ነው የገቡት አለ እኔ እኔና ማርታ ነን የፈቀድንላቸው ደግሞ ጓደኞች ናቸው ሲለውም ምን የእኔ እህት ቤት የማንም ዱርዬ መራገጫ ሲለውም እንግዲህ እናትና አባቴ ቤት እኛንን ያለ ነው መፍቀድ ያለብንም እኛንን፣ አለ ሄኖክ። እንግዲህ አጎቱ ደግሞ የመጨረሻ ተናደደ። እነዚህ ልጆች ግን ታውቃቸዋለህ አለው ሄኖክ። ሰውን ለማወቅ አንድ ሰከንድ አይፈጅም አለው። አይደለም አንድ ሰከንድ ቢሆንም የሰው ልጅ ቀርበህ መቻያቸውና ነው እንደዚህ የምትገምተው። እነዚህ ልጆች ዱርዬዎች፣ ለአንተ የማይመጡኑ አጭበርባሪዎች ናቸው። ከዚህ ቤት ታስወጣቸዋለህ ወይስ እኔ ልውጣለህ? አለው በፍጹም አላስወጣቸውም። ጓደኛ የታማ ጓደኛን ለማስታመም እዚህ ነው የመጣ ነው ሲለውም አጎትዬው የመጨረሻ ተናደደ። ለእህቴ እደውላለው። ደውልና ስጠይ ሲለውም እህትን ሁልጊዜ ትደውልላት የለ ደውልላት አለ ሄኖክም። እሱም እንግዲህ አጎትዬው የውጭ ስልኳን አላቀውም ሲልም ከማርታ ጋር ደውለህ ተቀበል አለው። ከዛም ጥሎት ወጣ። ያሬድና ዜማዬ እንዲሁም ሀና ቁጭ ብለው ነበር። ሀና በእያንዳንዱ ባደረገችው ነገር የተጸጸተች ትመስላለች። እናም ዜማዬንና ያሬዶን ፍቅራቸውን ወደፊት እንዲቀጥሉ የፈቀደም ይመስላል ልቧ የሀና እናም የተጫጫ እኮ ነው ሲልም፣ አው በእኛ ምክንያት ነው አለ አለች ሀና ዜማዬ ዝም ብላ መመልከት ጀመረች። ከዛም ቀጠለና አሁን ይሄ ቤት እየተጨቃጨቁ ያሉት ሄኖክ ካጎቱ ጋር በዚህ በቤት ነው፣ ስለዚህ አሁን እናንተ እኔ ቤት መሆን ነው ያለባችሁ አለ። ዜማዬ በፍጹም ከዚህ በኋላ ከዚህ ከወጣን የራሳችን ተከራይተንም ቢሆን እንኖራለን እንጂ እሰው ቤት አንሄድም አለች። ያሬድም እና የእኔ ቤት የሰው ቤት ሆነ አላት። አዎ ሰው አይደለ? አንተ ቤቱ ያንተ ነው፣ አንተ ደግሞ ሰው ነህ አለችው ዜማ። ከዛም ከዚህ በፊት ከኔ የቀረበ ሰው ነበረሽ? አላት የለም። እና ከኔ የምትወጀውም ሰው ነበረሽ? ሲላትም የለኝም ነበር ቀረ እንጂ በነበር አለችው። አይሻት እንዴት እንደሚያደርጋት ሀና አላት። ቢሆንም አለች። ከዛም አሁን ለመጨረሻ ጊዜ መነጋገር አለብን ሲላትም፣ አንዳችን ለአንዳችን መርዝ ሆነን ምላጭ ሆነን እሳቱን ክብሪት ሆነን አቀጣጥለን አቀጣጠል ነው ተገዳድፈን መቀጠል ሲኖርብን አንድነታችንን አባረር ነው አለች ዜማይ። ዜማይ ለአንድ ጊዜ ላዋራሽ አላት። አልፈልግም ምንም ማውራት አያስፈልግም አለ። ከዛ ሀና እባክሽን አንድ ጊዜ እንድታወራኝ አናግሪያት ሲልም ሀና ሄጅ አናግሪው ለመጨረሻ ጊዜ አውሩ ብላ ላከቻቸው። ዜማዬና እንግዲህ ያሬዶ በብዙ ነገር ተከራክረው ተከራክረው መጨረሻ ላይ ታረቁ። ሰላም ውድ እና የተከበራችሁ የቻና ላይ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዜማዬ እንደውም የፍቅር ዜማ ቀጣይ ፓርት ይሰመተናል ማለት ነው። እንግዲህ ዜማዬና ያሬዶ ዛሬ ደስ በሚል ሁኔታ ችግራቸውን ፈተው ታርቀዋል። ወደፊት አብረው መቀጠል እንዳለባቸውም ያሬዶ ፍቅር አለ ሲላትም ምን ምንድነው የቀረህ አለችው። ታረቁ መጀመሪያ ምንድን ነው አንተ እማቅህ መልካሙን ያሬድ ነበር። በኋላ ግን ከሙዚቃ በስተጀርባ ያለውን አስመሳይ አስመሳይና አረመኔውን ጨካኙን ያሬድን አስተዋወቀኝ አለችው ዜማዬ። እኔ ጨካኝ አይደለሁም አላት። እኔ በሰዓቱ ሲላትም፣ በሰዓቱ ምን ምንም ደትለኝ አልፈልግም አለችው እሁልስ ዜማዬ ከረፈደ በኋላ ስሜታዊ ቡኝ ብዙ ነገር እንዳጣሁ ገብቶኛል አላት። አዎ፣ በስሜታዊ ብዙ ፍቅሬን የሙዚቃ ከራሴ በላይ ብወድና ሙዚቃ አላማዊና የምወደው ስራ መሆኑን ታውቃለህ። ከዛ ባሻገር ደግሞ ልክ እንደ ሙዚቃው የወደድኩ እና ያፈቀርኩ አንተን ብቻ ነው። እናም ለሙዚቃ ብዬ ቀርቤ እየተንከባከብከኝ ፍቅር ውስጥ ገባሁ። በጣም አፈቀርኩ። አንድ ቀንም ይህን አይነት ያሬድን አውቀዋለሁ ብዬ ባልጠረጠርኩበትና ባላስብኩበት ሰዓት ድንገት መጥፎውን ያሬድ አስተዋወከኝ፣ በጀርባ አለችው። ዜማዬ እኔ መጥፎውኝ ሳይሆን ስሜት እያጠቃይ ብዙ ነገር እንዳበላሸው አውቃለሁ አላት። እሺ ስሜት ፍቅርን ይንዳል፣ ጓደኝነትን ያጠፋል፣ ስራ ወዳድነትን ያርቃል። በቃ ቤተሰቦችን፣ የምወደውን ሙዚቃ፣ የምወዳቸውን ሰዎች፣ ሁሉን ነገር ባንተ ምክንያት ዋጋ ከፍ ያለው አለችው። እሺ ሙዚቃ አቀናባሪው ጋር አድረሻል? አላት። አላደርኩም በይ ሲላትም፣ አዎ አድሬያለሁ አለችው። እኮ ለምን ሲላትም፣ ከዛም በሰዓቱ ስልክህን አጥፍተህ ስዘጋብኝ መሄጃ የለኝም ሲላት ስትለውም፣ እና እቤት ተመልሰች ማደራች ሲላት፣ እንዴ አከራው የሚከፍትልኝ ይመስልሃል አለችው። ሞክረሽ ቢቀርሻል ነበር አላት። ከዛም እና በዛን ሰዓት ወጥቼ ለሌባና ለዱርዬ መጫወቻ መሆን ነበረብኝ አለችው። በቃሽ፣ ተይው፣ ዜማዬ ለተፈጠረው ነገር በሙሉ እኔ ነኝ ተጠያቂው አላት። ከዛም ቀጠለችና፣ እሺ በአንቺ ምክንያት ያ ሙዚቃ አቀናባሪሽ ሊገለኝ እንደሞከረ ታቂያለሽ? አላት አላውቅም አለችው። እሺ እንደ ተደበደብኩ ታቂያለሽ? አላት አላውቅም አለችው። አይሽ፣ ለዛ ነው እናም እሱ ጋ ማደረሽን ስላወቅኩ ነው ስልኩን ያላነሳውት አላት። አየህ፣ ይህን መጥፎ ማንነትህን መጥፎ ያሬድ የምለው ይሄንን ነው በስሜት እንጂ መረዳት የሚባል ነገር አላቅም። ሙዚቃ በጨለማ እንዴት ይከዳል ከማታውቂው ሰው ጋር አላት። ሙዚቃ ጸጥ ባለ ሰዓት ነው የሚሰራው፣ ጸጥ ባለ ቦታም ነው የሚሰራው ትለኝ አልነበረ? ሙዚቃን ደግሞ ከብዙ ሰዎች ጋር እየተገናኙ እንደሚሰራ ያስተማርከኝ አንተ አይደለ? አለችው። ቢሆንም የማታውቂው ሰው ጋር ሄደሽ በጨለማ እዛ መቆየት አልነበረብሽም አላት። እሺ ሀናና ፍቅር እኔ ላይ ያደረሱትን ነገር እጄ የለበትም እያልክ ነው አለችው። ምን አረጉሽ? የለውበትም አላት። መደብደቤን ታውቃለህ? አለችው። በፍጹም አላቅም አላት። እሺ የቤት አከራይ አውጥቶ ጎዳና ሲጥለኝ ታውቃለህ? ሀናና ፍቅር ያደረጉትን ስትለው፣ እመኚ ዜማዬ፣ እኔ እንደዛ መሆኑን በፍጹም አላቅም አላት። ከዛ እሷም በጣም ተገረመችና ከምንም በላይ የሚያናድደኝ ነገር ቢኖር ምን እንደው ታውቃለ? አለችው ለምን ትናደጃለሽ? ምንድን ነው አላት። የሁላችሁም ውሸት፣ ሁላችሁም ስትጠየቁ ፈጠጥ ያለ ውሸት የምትዋሹኝ ነገርስ አለችው። ዜማዬ እኔ የምትዩ ነገር ውስጥ ምንም እጅ የለውበትም ግን ያን ጊዜ ከዛ ሙዚቃ ከሚያቀናብረው ሰውዬ ጋር እንድታደርጊ እንድታድሪ ያደረግኩበት ምክንያት ስልክ አለመንሳቴ የተፈጠረው ነገር በእኔ ምክንያት መሆኑ ነው፣ በቃ ዋክሽን ሀላት። ከዛ እሷም እሺ ጨረስን፣ ሌላ ያልጨረስከው ነገር አለ? ይቅርታ አድርጌልሃለሁ አለችው። አዎ አላት። ሌላ ምንድን ነው አለች ዜማዬ። ፍቅር አላት። ምን አለችው? አዎ ፍቅር እነዚህን ትንሽ ጊዜ ከአንቺ ተለይቼ የኖርኳቸው ቀናቶች እኔና ፈጣሪ ነን የምናቀው ያሳለፍኳቸውን ጊዜያቶች። ከዚህ በኋላ ከአንቺ ከለይቼ እድሜ ዘመኔን መኖር አልችልም። እባኪሽ ዘሚያ አላት። ከዛም ተገረመችና ወደፊት እንደሚቀጥሉ ምንም ቢመጣ እንደማይለያዩ ቃል ተገባብተው ተነሳሱ። ሌላው እንግዲህ አሁን ሃናና ሄኖክ እየተወያዩ ይገኛሉ። ፍቅር ማለት ከካም ማለት ነው አላት። ማለት አለችው። ፍቅር ማለት ሳትፈልጊ ይይዝሽና በቃ ያሳክከሻል። አርፌ ልተኛ ስትይ አያስተኛሽ። ያንን የምትወጁውን ሰው ለማገኘት ትንከራተቻለሽ። ሶሲ ፍቅረኛ እንደሆነች አወቅኩ አለችው። ከዛም ክብረሽን ዝቅ አድርገሽ ትነሽ ትገኛለሽ። ከፍም ያረግሻል ዝቅም ያረግሻል አላት። እንዴት አለችው። በቃ ስታፈቅሪ በምታፈቅሪው ሰው እግር ትንበረከክ ያለች ሲላትም ይገርማል። በእርግጥ እውነትክን ነው። እኔም አፍቅሬያቸዋለሁ። አሁን ግን ከረፈደ በኋላ ማፈቅረው ሰው ይህን እንዳልሆነ ተረድቻለሁ ከጊዜ በኋላ አለችው። እሺ ሶሲ ጋር እንደት ነው? ስላትም ስትለውም ሶሲ አለች ስላት፣ የለችም የለችም ስላት ትመጣለች። ብቻ ምን ልበልሽ፣ ግራ ታጋባለች አለና ተረተረተላት። እንዴት አለችው። በቃ ታውቂያለሽ፣ ምንም ፀባይ አይመችም። በተለይ እናንተ ከመጣቸው በኋላ አላት። ማለት እዚህ ቤት ከመጣን አለችው። አይ እንደዛ ማለት አይደለም ያሬድ እና ዜማዬ ከመጡ በኋላ ካገኘናቸው በኋላ አላት ማለት አለችው እዩልሽ ያሬድ የቀድሞ የልጅነት ፍቅረኛዋ ነው ለሶሲ እሱን ስታይ አገረሽባት እናም ደግሞ እኔ ላይ ጸባዋ ተቀያየረ አላት እኮ እንዴት ማለት እንዴት አንተ ያልከው ቢሆንስ አለችው እኔ ያልኩት ቢሰማኝም ስሜቴን ነው ብዬ አልከተለውም ግን በአይኔ አረጋግጬ ነው ስለዚህ በጣም ነው ያገረሸባት ሀላት ይገርማል ሀለችው ከዛም አሁን ግራ ተጋብቼ አለውኝ አሁን ራሱ እኮ ጥላዬ ነው ቻው ሳትለኝ የሄደችው ሀላት ከዛ ሀናም ያፍቅራ እንደነበረም ስትነግረው ይገርማል ሃለች እያወሩ እያሉ እንግዲህ ፍቅር ከውጭ ሲመጣ የሄኖክ አጎት ደግሞ ከቤት ሲወጣ ተገናኙ። አንተ ዱርዬ ሌባ እዚህ ምን አባክ ታረጋለህ? አለው። ከዛም ፍቅርም ደግሞ አንተ ራሱ ምን አባክ ታረጋለህ? አንተ አጭበርባሪ ይህ ሰፈር ለአንተ አይመጠነህም አለው። ምን ጭራሽ አለ። አዎ ምንድነህ? ሲለውም አንተ ራስህ ምንድነህ? አለ የሄኖክ አጎት ፍቅርም አንተ አጭበርባሪ እዚህ ሰፈር ምናባክ አባክ ትሰራለህ? ሲለውም በእህቴ ቤት ጭራሽ ምናባክ ትሰራለህ? የእህቴ ቤት ምን? አዎ ሄኖክ የእህቴ ልጅ ነው። ለሄኖክ አጎቱ ነው ነኝ አለ። ይገርማል! እንዳንተ አይነት አስቀያሚና አረመኔ ሰው እዚህ ሰፈርና የሄኖክ አጎት መሆንህ? አለው። ከዛም አንተ ምናባህል ሊሰራ መጣ እዚህ ቤት ማንም ተቆጣጣሪ የለውም ብላችሁ ነው ዘው ብላችሁ የገባችሁት? አለ የሄኖክ አጎት መልካሙ። ሄኖክ ፈቅዶልን እንጂ አጭበርብረን ገብተን አይደለም አለ። ይህን ፈዛዛ ልጅ ስላገኛችሁ ነው። እያንዳንድህ እማደርገውን አያለሁ አለው። የምትኖርበት ቤትስ? አለ ፍቅር። የምኖርበትን ቤት አስረክቤ መጣሁ። ማን የተረከበ? እኔ እኮ ስታይ ቀላል መስላለሁ እንዴ? ሙሉ ግቢውን እየተንከባከበ የሚከራይ ሰው ሳገኝ፣ በዚህ ሰዓት ብልጥ መሆን ያስፈልጋል። ስለዚህ ቤቴንና ግቢን አከራይቼ ሄኖክ ጋር ለመኖር መጣሁ አለ። ይገርማል። ሁላችንም እንዳንተ ብልጥ ብንሆን ኖሮ በሰማይ እንበር ነበር አለው። አይደል ሲልም፣ ግን ልጅቷ ምን ሆኗ ነው ሲልም፣ ልጅቷ በአውሮፕላን ላይ ስትበር ወርቃ ነው የተፈነከተችው አለው። ምን እንዴት ታውሮፕላን ላይማ ከወደቀች ተርፋለች? ይገርማል አለ። ይሄ ነው ካባት፣ ይሄ ነው ካጎት። ከዛም ቀጠል አደረገ እና ፍቅር ግን ምን ትሰራ ነው? ምን ስትሰራ ነው የወደቀችው? ሲለውም ይሄ ነው ካጎት። ፍቅር ደግሞ እንዴ ስትበር ልበለክ መኪና አይ አውሮፓው ላይ ሁሉ እየበረረ ኮ ነው አለው። እሺ ምን ልትሰራ ተነስታ ነው? ይኸውልህ መጸዳጃ ቤት ልትሄድ ስትል ሲለው አውሮፕላን ላይ መጠጃጃል እንዴ አለው። ውይ አረ አይደለም የለም ለካ በማለትም ሞዳዘበት። የሄኖክማ አጎጨር ሰማ ፋራት አድርገኝ አለ። ከዛም ቀጠለና ና እውጭ፣ የምንመካከረው ነገር አለ የምነግረህም ነገር አለ ለአንተ የሚጠቅምህ ነው አለው ፍቅርን። ምንድን ነው ንገረኝ፣ ዙ ሲልም እንግዲህ በጣም በመጨቃጨቅ ኦቨር ሲወጣ ሄኖክ ደግሞ አጎቴ ከማን ጋር ነው የሚጨቃጨቀው? ላያቸውና ለምጣ ይቅርታ አለ። ከዛም ሀና አስቀድማ ሄኖክን ሽንት ቤት መጸጃጃ ቤቱ ሰደይ ዜማ የቆየች አለችው። እሷን መጸጃጃ ቤት ወስዶ ከጨረሰ በኋላ ወደነ ፍቅር ጋር ሲያቀና በሩን ሲከፍተው ፍቅርና አጎቱ በኃይለኛው እየተጨቃጨቁ ነበር። ምንድን ነው አለ ሄኖክ ምንም፣ ይህች እኮ ምርጥዬ ጎረምሳ ጋር እየተጫወቅኩ ነው አለ የሄኖክ አጎት። ከዛም ትተዋወቃላችሁ? ይህ እኮ አረምኔ ነው፣ ያችን ምስኪን ልጅ እንዴት አርጎ እንዳባረራት አለ ፍቅር። ሄኖክ ግራ ተጋባ። የሄኖክ አጎት ዘሎ የፍቅርን አንገት አነቀው። አንተ ምን አባክ ነው ተዚ ቤት ጓዝን ጠቅልለው ውጣ እገላለሁ ማለት ጀመረ ከዛም ሄኖክ መካከል ገብቶ ገላገለና ነገሩ ምንድን ነው ማነች እሷ ሲልም እንግዲህ ዜማዬን እንዳባረራት እንድታወቅለት እንድታወቅበት አልፈለገም የሄኖክ አጎት ሄኖክም ግራ ተጋብቶ ዝም ብሎ መመልከት ጀመረ ይህንን እንግዲህ በዝምታ ወደ ውጭ በመስኮት ማስተዋል ጀመረች ሀና መጨቀጨቀቸውንና የተፈጠረውን ነገር በግብዝነት ሁላቸውም ሲጫጫሁ አስተዋለች። ሀና በእጅጉ የመኪና አደጋ በጣም ስለጎዳት መንቀሳቀስ አልቻለችም። ሄዳም ነገሩን ልታባረድም አልቻለችም። ፍቅር ስሜታዊ ሆኖ ባደረገው ነገር ሀና ተበሳጨች። ከዛም ቀጠለና ሄኖክ ሁለቱንም ከገላገለ በኋላ እንግዲህ በመናደል ጸጥ አለ። አፍጦ ማየት ጀመረ። ማንን ነው ያባረራት የሚልም ጥያቄ ተሰማ። እንግዲህ ዜማይና ያሬዶ በይቅርታ ወደ ቀድሞ ፍቅራቸውና ወደፊትም አንድነታቸውን ሊመሰርቱ ይቅርታ ተባብለው ፍቅራቸውን መቀጠል ጀመሩ።